ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች፣ የዕለተ ሰኞ የግንቦት 18 2017 ዓ ም የዕለቱን አበይትና ሰበር ዜናዎችን ይዤ ቀርቤ አለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የዶክተሮች አድማ ዛሬም እንደቀጠለ ነው። የብልጽግናው መንግስት ዶክተሮች ላይ ወታደር ማሰማራቱ ሳያንስ አሁን ደግሞ የብልጽግና ሎሌ የሆኑ ፓስተሮችንም አሰማርቶባቸዋል። የብልጽግና ሎሌ የሆኑ ፓስተሮች ዶክተሮች የህክምና ማስረጃቸው የውሸት ነው፣ ባልተማረ ሰው ነው እየታከማችሁ ያላችሁት ሲሉም እየተናገሩ ነው። ዶክተሮችና መላው የኢትዮጵያ ህዝብም ቲሽ ድሃ ተብለዋል፣ ተዘብቶባቸዋል።

ዝርዝር ዘገባ ይዘናል፣ ተሰሙታላችሁ። በሌላ ሰበር ዜናችን በአዲስ አበባ ምሽቱን አንድ ፖለቲከኛን ለመግደል የተኩስ ልውውጥ እንደነበረም ተሰምቷል። የግድያ ሙከራ የተደረገባቸው ፖለቲከኛም ጉዳት ደርሶባቸው ሆስፒታል ገብተዋል። ፖለቲከኛው ማናቸው፣ የጥቃቱ ስፈጻሚ እነማናቸው የሚለውን ዝርዝር ይዘናል፣ እናስደምጣችኋለን። በሌላ በኩል ከአማራ ክልል የጦር ግንባሮች ሰበር ዜናዎችም ተሰምተዋል። በባህር ዳር አቅራቢያ ዙሪያውን ከባዱ ውጊያም ተደርጓል። የአማራ ፋኖ ብሔራዊ ኃይል በወሰደው እርምጃም በርካታ የአገዛዙን ጦር መደምሰሱም ተሰምተዋል። በባህር ዳር ዙሪያ ሶስት ፓትሮል ሙሉ የአገዛዙ ጦር ድባቅ ሲመታ ቁስለኛውም አሸን ነው ተብለዋል። በጎጃም ሌሎች ግንባሮች ላይም ከባድ ውጊያ ነበር። ዝርዝር ይዘናል ታደምጡታላችሁ። ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ በነበሩ የአገዛዙ ኃይሎች ላይ በተፈጸመ የፋኖ ኃይሎች የደፈጣ ጥቃት ሁለት ሲኖትራክና አንድ ፓትሮል ሙሉም ወታደር መደምሰሱም ተነግሯል። በሰበር ዜናችን ዝርዝሩን ይዘነዋል። የፋኑ ኃይሎች አዲስ የጦር ዘመቻም ጀምረዋል። ዘመቻ ቋራ ቃል ኪዳን በይፋ ተጀምሯል። ይህ አገዛዙ ከፍተኛ የጦር መሪም መሸኘቱ ተነግሯል። ዝርዝሩን ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝብ ወይ ትግሉን የምትደግፉ እንዲሁ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 የቤተመንግስቱ ሎሌዎች ሚስጥር ሲገለጥና የደራው ዘግናኝ ግድያ ሚስጥር ከእነዚህ ጋር የተያዙ ትንታኔዎችን በቅድሚያም አቀርብላችኋለሁ። የብልጽግና ሎሌው የአለቆቹን ድክመት ለመሸፈን እንዲህ ይለናል። ዶክተሮች የህክምና ማስረጃቸው ፎርጅድ ነው ሲል ይናገራል። የጤና ባለሙያ ግማሽ በግማሽ ፎርጅድ ነው የትርት ባለ ማስረጃው ካለ ባልተማረ ሰው ታክማቸው የዳናችሁት ምረቱ የማያልቅ አምላክ ስለሆነ ነው አንኢምፓ መንግስት እኮ አጣራው አለ፣ አጣራው አለ መንግስት ግማሽ በግማሽ ፎርጅድ ነው የትምህርት ማስረጃቸዋል። የጤና ባለሙያ ግማሽ በግማሽ ፎርጅድ ነው፣ የትምህርት ባለሙያ ማስረጃው ካለ ባልተማረ ሰው ታክማቸው የዳናችሁት ምሕረቱ የማያልቅ አምላክ ስለሆነ ነው። አንኢምፓክት ባልተማረ የጤና ራሱን ነብይ ብሎ የሚጠራው ዮናታን አክሊሉ በአንድ ወቅት የጤና ባለሙያው ግማሽ በግማሽ የትምህርት ማስረጃው ፎርጅድ ነው፣ ባልተማረ ሰው ታክማቸው የዳናችሁት ምህረቱ የማያልቅ አምላክ ስላለ ነው ሲል ተናግረዋል። በእርግጥ ዮናታን አክሊሉ አንድ ያልገባው ነገር ቢኖር የህክምና ማስረጃው መቶ ፐርሰንት በተረጋገጠም የህክምና ባለሙያ ብትታክም ራሱም በፈጣሪ ምህረት ነው የምትድ ነው። የህክምና ባለሙያዎችም ቢሆኑ ስራቸውን የሚሰሩት ከፈጣሪ በታች ነው ነው ፈጣሪ የሚሰራው ስራ ያንተ ላይሰንስ ትክክለኛ መሆን ፎርጂድ፣ መሆን አልያም ልክ መሆኑም ለውጥ አያመጣም። በእግዚአብሔር ቃል አምናለው ለሚል ሰው ይህ ይጠፋዋል ብለን አናስብም። ነገር ግን ጉዳዩ ሌላ ነው። የተፈለገው የዶክተሮችን ድምፅ ማፈንና አጀንዳ ማዳፈን ማስቀየር ነው። የጤና ባለሙያዎችን ተቃውሞ ለማጣጣል ከወደ አራት ኪሎ ከጌቶቹ ተልኮም የመጣያ ሎሌ ነው። የቤተ መንግስቱ ሎሌዎች እያጓሩ ነው። ህዝቡን ሙ ልጭ አድርገው ሲሰድቡት፣ ይሄም የመጀመሪያቸውም አይደለም። ከዚህ በፊት ምእመኑን ሰብስበው አንድ ፓስተር ጦጣ ጦጣም እየሸተታችሁ አትምጡብኝ አትሽተቱኝ እያለም በንቀት ሲሳደብ መሰማቱ የቅርብ ጊዜም ትውስታ ነው። በጠወለግ ቁጥር ጻዲቅ የሆንክ አይምሰል። ተነሳ፣ ታጠብ፣ ይመርብ፣ እስኪ አሜን በል። ሻወሩ ስል ዶድራን ተቀባ ሽቶ ነክስንስ ቀኔን አታውከው። እቅፍስ አድረግ ይመቸኝ። ጉንፋን አታስይዘኝ። ጦጣ ጦጣ እየሸተኝ አንድ ፓስተር ተብዬም ፒያሳ ቆሻሻ ነበረች በመነሳቷም ደስ ብሎኛል። እብድ ራሱ ጠፋ እያለም የአእምሮ ህመምተኞችን ሲያንቋሸሽ ተሰምተዋል። እንግዲህ እነዚህ መጽሐፍ ቅዱስን ያነበቡ የጌታን ቃል ያውቃሉ የሚባሉ ሰዎች ናቸው እንዲህ የሚናገሩት። እነዚህ ፓስተር ተብዬዎች ህመምተኞችን እንፈውሳለን የጎበጠም እናቀናለን እያሉም ሲናገሩ እንሰማቸዋለን። ሲጀመር እነዚህ የቤተ መንግስቱ ሎሌዎች የመጽሐፍ ቅዱስ ቃል ከመስበክ ይልቅ ልክ እንደ ቲክቶከሮች ስድብና ማንቋሸሽ ይቀናቸዋል። ሰሞኑን ዮናታን አክሊሉ የተባለ የቤተ መንግስቱ ሎሌም ድሃና ጥቁር ጉንዳን አንድ ናቸው፣ ከያዙም አይለቁህም፣ እሾክ ሰክተውብህ ነው የሚነቅሉት ሲል ተናግሯል። ኧረ ከዚህም የባሰ ብዙ ብሏል። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀም እሾኩን እዛው ትቶ ነው የሚነቅ ሰው ያለ ምክንያት ደሃ አይሆንም፣ ብራዘር። ሰው ያለ ምክንያት ደሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ደሃ አይሆንም። የሆነ ጉዳይ አለ ወይ፣ አመሉ፣ አመሉ፣ ወይ አመሉ ነው ደሃ ያደረገው። ከዛ ሲቀጥል ስንፍን፣ ለቃቃሚ። አልሰማችሁ የሚያልኩት ለቃቃሚ

ዶክተሮች የዕድሜያቸውን ግማሽ ተምረው በወር ዘጠኝ ሺህ ብር የሚከፈልበት አገር ውስጥ እየተኖረ እንዴት ሀብታም አልሆንክም ተብሎ ህዝቡ ይሰደባል። ዮናታን አክሊሉ ነግዶ ተሸክሞ አይደለም ሀብታም የሆነው። ይሄ ሰው ፓስተር ከመባሉ በፊት ምንም ያልነበረው ሰው ነው። የሐዋሳ ሀብታሞችን እየከፈለ ነው ገንዘብ ማግኘት እየጀመረው። አብይ አህመድ ወደ ስልጣን ሲመጡም ያው አብይ የጴንጤቆስጤም አማኝ ናቸውና ፓስተር ዮናታን ለአብይ አህመድ ወዳጅ ሆኑ። ቦሌ ሰፊ መሬትም ተሰጣቸው። አዳማና ሐዋሳም ግንባር ቦታም ተሰጠው። ያንን መሬት ቸብችቦም ሀብታም ሆነ። አሁን ዮናታን አክሊሉ ሌላውን ስለ ታታሪነትና ስለ ስንፍና የማውራት ሞራልም ሆነ ስብዕና የለውም። የኢትዮጵያ ሕዝብ በተለያየ ጴንጤቆስጤ አማኞች እንዲህ የሚሳደቡና የሚያንቋሽሹ ፓስተሮችን እልል ብሎ መቀበሉም አስገራሚ ሆኗል። እነዚህ ፓስተሮች ናይጄሪያ ሄደው ምን እንደሚፈጽሙም የአደባባይ ሚስጥር ከሆነም ቆይ ተወይቷል ናይጄሪያ ውስጥ በፓስተር ሽፋን ጥንቁልና እንደሚሰራ የቢቢሲን የምርመራ ዘገባን መመልከትም ተገቢ ይሆናል። በርካታ የኢትዮጵያ ፓስተሮችም ወደዛው እንደሚያቀኑም ይነገራል። የሰሞኑ የፓስተር ዮናታን ንግግር ተጠናክሮ የቀጠለውን የመምህራንና የሐኪሞች ጥያቄ አጀንዳ ለማስቀየር ሊሆንም ይችላል ብሎም መገመትም ተገቢ ይሆናል። ልክ የዛሬ ዓመት አካባቢ አብይ አህመድ አዲስ አበባን እያፈረሰ ኮሪደር የሚለውን ልማት በሉት ውድመት ብቻም አዲስ አበባን ምስቅልቅሏን እያወጣ ነበር። ሕዝቡም ማጉረምረም ጀምሮ ነበር። ያኔ አጀንዳ ለማዳፈን አዲስ አጀንዳም ይዘው ብቅ አሉ። ፋይል የተዘጋም ዘግናኝ ፋይል ከባህርዳር ዳር ይዘው ብቅ አሉ። ሕፃን በአሰቃቂ ሁኔታ ተደፍራም ተገደለች እየተባለም በዩቲዩብ እና በማህበራዊ ሚዲያዎች መነጋገሪያም ሆነ። ፈረሳውም በፍጥነት ተጠናከረም። በቅርቡም እንዲሁ ሁለተኛው የኮሪደር ልማት በሚል አዲስ አበባ ፍርስርሷ ሲወጣ በኦሮሚያ ክልል ሸዋ ደራ ወረዳ የቆየም አሰቃቂ ቪዲዮም በማህበራዊ ሚዲያም ተሰራጨ። በኦሮሚያ ክልልም ቁጣ ተቀሰቀሰ። በዩኒቨርሲቲዎችና በአንዳንድ ከተሞች ተቃውሞም ሰልፍ ተደረገ። አጀንዳው ደራ ላይ የአማራ ታጣቂዎች የኦሮሞን ወጣት በአሰቃቂ ሁኔታ ተገደሉም እየተባለ አጀንዳው ደራ ላይ የአማራ ታጣቂዎች የኦሮሞ ወጣቶችን በአሰቃቂ ሁኔታ ገደሉ በሚል በውሸት ትርክት የኢትዮጵያን ሕዝብ ውዝግብግቡን አስወጡ። ከዚያም አብይ አህመድ ካሳንችስን አባሬን ወንዝ ዳርቻ ያሉ ቤቶችን ማፈራረሱን በፍጥነት ቀጠለበት። የአዲስ አበባ ህዝብም ጥያቄ በአጀንዳ ተጠለፈ ማለት ነው። ሰሞኑን ሐኪሞች አድማ ላይ ናቸው ወይ ፍንክችም ብለዋል። በዚህም አገዛዙ ተደናግጧል። የጤና ሚኒስትር ደኤታ ደረጀ ደጉማ በዚህ ሳምንት ብቻ ለሶስተኛ ጊዜ በቴሌቪዥን መስኮት ብቅ ብለዋል። ሰኞ ዕለት ሁሉም ሆስፒታሎች ስራ ላይ ናቸው፣ ታማሚዎች በሰላም እየታከሙ ነው፣ አድማው ከሽፏል ብለው ተናገሩ። በሁለተኛው ቀን ሮ እንዲሁም ሰላም ነው ሁሉም ሆስፒታሎች ስራ ላይ ናቸው አሉ። አርብም እንዲሁ በቴሌቪዥን መስኮት ብቅ ብለው ከወትሮ በተለየም ህዝቡ ወደ ሆስፒታል እየመጣ ነው ብለው አስቂኝ ንግግር አካሄዱም። ሰኞ ዕለት አድማው ከሽፏል ካሉም፣ ሮብ እና አርብ ሰላም ነው እያሉ መምጣታቸው ለምን አስፈለገም። የሐኪሞች ጥያቄ የህዝብ ድጋፍ ተችሮታል። እናም አገዛዞም ተደናግጧል። ስለዚህ የቤተ መንግስቱ ሎሌዎች ህዝቡን የሚያደናግር ንግግር እንዲያደርጉ ሲሆንም ታዘዋል። የዮናታን አክሊሉም ንግግር ለሁለት ቀን አጀንዳ ሆኗል። ዛሬም አጀንዳ ሆኖ እንደቀጠለ ነው። ስለዚህ ህዝቡ ሊነቃ የሚገባው ነገር የብልጽግናን አካሄድ በደንብ አድርጎ መረዳት ያስፈልጋል። ብልጽግና አንድ ነገር ሲመጣበት ወዲያው አጀንዳ ይፈጥራል፣ በዛም የህዝቡን ጥያቄም ይጠልፈዋል። ስለዚህ ህዝቡ ሊባንን ይገባዋል። አሁን በቀጥታ ከአማራ ክልል ወዳገኛቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያም ጎጃም ላይ የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ስር የሚገኙት ባህር ዳር ብርጌድ እና የጣናው መብረቁ ብርጌድ በጋራ በመሆን በባህር ዳር ዙሪያ ላይ በወሰዱት እርምጃ 29 የብልጽግና ኃይል ሲደመሰሱ ሶስት ፓትሮል ሙሉ ወታደር ደግሞ መቁሰላቸው ተሰምተዋል። በዚህ ውጊያ ሙትና ቁስለኛ ከተደረጉት በተጨማሪም አንድ ኮፍ ብሬን፣ 15 ክላሽንኮቭ መሳሪያ፣ አራት የእጅ ቦምብ፣ ሰባት የወገብ ትጥቅና በርካታ ጥይት ማርከው መታጠቃቸውን የፋኖ ኃይሉ ኃይሎች አስታውቀዋል። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሻለቃም እንዲሁም አሳመኖ ሻለቃና የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ጣናው መብረቆ ብርጌድ ባህር ዳር ሻለቃም በጋራ ጥምረት በማድረግ በደህና ማርያም የጓዲ ቀጠና ከጣናው መብረቆ ቀጠና ወንጃጣም ቀበሌና ከአቸፈር ቀጠና ጭንባ ከተማን በሁለት አቅጣጫ የመጣውን የብልጽግናን ኃይል ከጠዋቱ አንድ ሰዓት ተኩል ጀምረው እነዚህ የሁለቱ ብርጌድ ሻለቃዎች ጠንካራ ተሰስ ስር በመፍጠር የብልጽግና ኃይል ምሽግ የደመሰሱት ሲሆን 29 የአገዛዙ ወታደሮች ሲሸኙም ሶስት ፓትሮል ሙሉ ቁስለኛ መደረጋቸውም ተረጋግጧል። አንድ ኮፍ ብሬን፣ 15 ክላሽ፣ አራት የእጅ ቦምብ፣ ሰባት የወገብ ትጥቅ 12 ምርኮኛ ሲሆኑ ከዚህ በተጨማሪም የተደመሰሰው የብልጽግና ኃይል 29 ሲሆን ሶስት ፓትሮል ቁስለኛ በማድረግ አይቀጡ ቅጣት ተቀጥቶም ተመልሷል። ሁለተኛ ሻለቃ አንሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር ጥምር በመፍጠር ታሪክ መስራቱም ተነግረዋል። የብልጽግና ወንበር አስጠባቂ ቡድን አዴት ከተማ ላይ የዞን ስብሰባ አድርጋለሁ ብሎም በትላንትና ሁለት አዴት ላይ ብዙ ኃይል በማስቀመጥ ሙከራ ቢያደርግም አይበገሬው የሻለቃ ነሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር ጥምረት በመፍጠር በአራት አቅጣጫም ዴንሳ፣ እዴት፣ ሀናና ምላጭ በር ላይ እንዲሁም የሁለተኛ ክፍለ ጦር አካል ከሆነው ከዮሐንስ አለማየሁ ብርጌድ ጋር ትስስር በመፍጠር ጎንጅ ቀጠናን ጨምሮ ትልቅ ጀብዱ መፈጸም የተቻለ ሲሆን የሻለቃን ሙት ያዛቸው አይብ በገሬ ልጆች ሁለተኛ መብረቁ ሻለቃና ሶስተኛ ሰንጥቅ ሻለቃዎች ደንሳባታ ከተማን ለሰዓታት ተቆጣጥረው የብልጽግናን ኃይል ሙትና ቁስለኛ በማድረግ የብልጽግናን ሰራዊት ከባድ ምሽግን በመሰባበር ከፍተኛ ኪሰራ በብልጽግና ኃይል ላይ በማድረስ ለህዝብ ሰላም ሲባል ከተማዋን ለቀው ወጥተዋል የፋኖ ኃይሎች። ይህንም ባያደርጉ ኖሮ የብልጽግናው ኃይል በከባድ መሳሪያ ከተማዋን ይደበድብ እንደነበረም ታውቋል። ከዚህ በተያዘን በቆቀር ግንባር ሻለቃ ሁለት መብረቁ ሻለቃ ወደ ዴንሳ ባታ ድጋፍ ለመስጠት ሊንቀሳቀስ የነበረን የብልጽግናን ኃይል ሰቅዞ በመያዝና ግንባሩን በማለት የብልጽግናን ወታደር ወደ መጣበት አዴት ከተማ አስፈርጥጠው መመለስና የድጋፍ እቅዱን ማክሸፍ ሲችሉም፣ በተጨማሪም አዴታና ላይ ተወርዋሪው ኮማንዶ ሻለቃ አንድ በላይ ዘለቀ ሻለቃ ከደጎ በላይ ሻለቃ ጋር ጥምረት በመፍጠር የእጅ በእጅ የጨበጣ ውጊያን በማድረግ ብዛት ያለው የብልጽግናን ኃይል መደምሰሱም ተነግረዋል። በዚህም 15 እስከ ክላሽ የነፍስ ወከፍ መሳሪያ መማረክ ሲችሉ አንድ ሺህ በላይ የክላሽ ተተኳሽም ማርከዋል። በተጨማሪም የብርጌዱ የፈንጂ ባለሙያዎች በፈጸሙት የፈንጂ ጥቃት ከባድ ጥቃትም ሲፈጽሙ በአራቱም አቅጣጫ ከአንድ ሻምበል በላይ ሙሉ ለሙሉ ሲደመሰስ ሶስት መኪና ቁስለኛውን ወደ ሆስፒታል ሲያጉዝም ውሏል። የብልጽግና ኃይሎች ካምፕ ውስጥ ተደብቀው መድፍና ሞርታር ሲወረውሩ ቢውሉም ምንም አይነት ጉዳት አላደረሱም። የሻለቃ ያዛቸው ብርጌድ ከወንድም ብርጌዶች ጋር ጥምረት በመፍጠር በተሰራ ኦፕሬሽን ላይ ብልጽግና ያለመውን ስብሰባ ከማክሸፉ ባለፈም የብልጽግናን ኃይል መደምሰስም ችሏል ሲሉ የፋኑ ኃይሎች በመግለጫቸው አሳውቀዋል። በሌላ ሰበር ዜናችን መርጡ ለማርያም የምትገኘው የብልጽግና ሰባ ሁለተኛ ክፍለ ጦር በአባይ ሸለቆ ብርጌድ መብረቃዊ እርምጃም ተወስዶባታል። በትላንትናው እለት በሶስት ግንባሮች ከባድ ማጥቃት የሰነዘረው በዘጠነኛው ሳሙኤል አወቀም ክፍለ ጦር አባይ ሸለቆ ብርጌድ የመቶ መሪዎች የራዲዮ ኦፕሬሽኑን ጨምሮም በርካታ ቁጥር ያለው የሰባ ሁለተኛ ክፍለ ጦር አባላትን መደምሰሳቸውን አስታውቀዋል። በእስላም እናም አባ ሚኒያስ ግንባር፣ በሰኞ ገበያ ከተማ ግንባር እንዲሁም ድቦ ከተማ ግንባሮች በተደረጉ የድምሰሳ ስራዎች ነው ይህ ድል የተገኘው ሲሉም የፋኖ ኃይሎች አስታውቀዋል። ውጊያውን እነመቶ አለቃም አያሌው፣ እነመቶ አለቃ ምስጋናው፣ እነሻለቃም አለቃም አንዳርጋቸው፣ እነሻለቃ ውዱና ሌሎች የፋኖ ኃይሎች የጦር አመራሮች የመሩት ሲሆን የብልጽግና ኃይል ክፉኛ ተመቷል፣ ሲሉም አስታውቀዋል። ይህ በእንዲህ እንዳለ ከአረንዛው ዳሞት ብርጌድ ቢተው ሻለቃ በትላንትናው እለት በማንኩሳ ከተማ በተለምዶም ስንቄም ባህር ዛፍ ከሚባል ቦታ መሽጎ የሚገኘው ሚሊሻ የምድር ድሮኖቹ የማንኩሳ ቢተው ሻለቃ ካሉበት ድረስ በመሄድ ሞትና ቁስለኛ አድርገዋቸዋል ሲሉም የአማራ ፋኖ በጎጃም ራስ ቢተወድድ መንገሻም አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ የህዝብ ግንኙነት ኃላፊም ፋኖ ሰላሳዎቹ ፍስሃ አድራው ተናግረዋል። በዚህም የስርዓቱ አገልጋይ ሚሊሻም አምስት ሙትና ሶስት ቁስለኛ በማድረግ ወደ ከተማው በሩጫ አስገብተዋቸዋል ሲሉም አክለዋል። ከዚህ በተጨማሪም አረንዛው ዳሙት ብርጌድ ፍኖተ ሰላም አንደኛ ሻለቃ በትላንትናው ዕለት ሸንበቁማ ልዩ ስሙ ስላሴ ሰፈር ከሚባል ቦታ መሽጎ የሚገኘውን የብልጽግና ኃይልን ካሉበት በመሄድ ሙትና ቁስለኛ ያደረጓቸው ሲሆን፣ በዚህም የስርዓቱ አገልጋይ ስድስት ሙት አምስት ቁስለኛ በማድረግ ወደ በከተማም ፈርጥጠው እንዲገቡም አድርገዋቸዋል። በመጨረሻም ከአረንዛውዳሞት ብርጌድ ቤተው ሻለቃና ፍኖተ ሰላም አንደኛ ሻለቃ የስርዓቱ አገልጋዮች በድምሩም አስራ አንድ አገልጋዮች ወደ ላይኛው ዓለም ሲሸኙ ስምንት ከባድ ቁስለኛ መሆናቸው ነው የተነገረው። በሌላ ሰበር ዜናችን ዘመቻ ቋራ ቃል ኪዳን ተጀምረዋል። ይህ አማራ ፋኖ ብሔራዊ ኃይል አፋበሃ ጎንደር ቀጠና በዚህ ሰዓት ከባድ ውጊያም እያካሄደ ይገኛል። ከአራቱም አቅጣጫ ከሰሜን ከደቡብ ከምስራቅ ከምዕራብ ተልዕኮ የወሰዶም የጎንደር ቀጠና ተወርዋሪም የፋኑ ኃይሎች የብልጽግና ኃይል ከበባ ውስጥ አስገብተው ሙሉ በሙሉ የማጽዳት እርምጃም ጀምረዋል። ዘመቻ ቋራ ቃል ኪዳን ጎንደር፣ ጎጃም፣ ወሎ ሸዋም በሁሉም አካባቢ ይቀጥላልም ተብሏል። ድላችን መዳረሻችን አንድነታችን ነው ሲልም የአፋ ባሀ የፋኑ አመራሮች ገልጸዋል። ይህ በእንዲህ እንዳለ በደቡባዊ ጎንደር ቀጠና እስቴ መካነ ኢየሱስ በተደረገ ያለው አውደ ውጊያ የአገዛዙ ከፍተኛ ወታደራዊ አዛዥ መገደሉ ተሰማ። በትላንትናው እለት በርካታ ቁጥር ያለው ኃይል ጭኖ ከመካነ ኢየሱስ ከተማ ወደ ቆማ ፋሲለደስ ሲጓዝ በነበረው የአብይ አህመድ አሌም ዙፋን ጠባቂ ወታደር ላይ በተወሰደው የደፈጣ ጥቃት የአገዛዞን ወታደራዊ አዛዥ ጨምሮ በርካታ ተራ ወታደሮች መደምሰሳቸው ተሰምተዋል። ከቆማ ፋሲለደስ ከተማ በቅርብ ርቀት ሸምበቆችና ብራዶጌ ከተባሉ ቦታዎች ፋኖ በጣሎ የደፈጣ ጥቃት ከ ተሽከርካሪ ላይ የነበረው አንድ ሻለቃ ማዕረግ ያለውን የጥምር ጦሩን ወታደራዊ አዛዥ ጨምሮ ዘጠኝ የጥምር ጦር አባላት እስከ ወዲያኛው ሲሸኙ ቁጥሩ በውል ያልታወቀም የብልጽግና ኃይል ቁስለኛ መደረጉም ታውቋል። ጥቃቱን የፈጸመው የአማራ ፋኖ ብሔራዊ ኃይል አፋ ባህ ሜጀር ጄኔራል ውባንት አባተ አንደኛ ኮር ጉና ክፍለ ጦር ስቴዲንሳ ብርጌድ መሆኑም ተገልጿል። ጥቃቱን የፈጸሙት የብራዶ ጌም አንድ ጋንታ ስትሆን፣ በአንጻሩ የአገዛዙ ጦር ደግሞ ከ300 በላይ እንደሆነም ታውቋል። ከዚህ ጋር በተያያዘ በጦር ግንባር የሚገኘው ዘጋቢያችን የስራ ባልደረባችን ያዘጋጀው ጥንክር አለ። በአማራ ክልል እየተደረገ ያሉትን ውጊያዎች እንዲያስደምጠናል፣ እሱ ያዘጋጀውን ጥንክር አድምጠን እንመለስ። ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ በነበሩ ያገዛዙ ኃይሎች ላይ በተፈጸመ ደፈጣ ጥቃት ሁለት ሴኖትራክና አራት ፓትሮል ሙሉ ወታደሮች መገደላቸው ተሰምቷል። በደቡብ ጎንደር ዞን ስቴ ቀጠና መነሻቸውን ከመካነ ኢየሱስ አድርገው ወደ ፋሲለደስ ሲጓዙ የነበሩ ዙ ወታደሮች በሁለት የተለያዩ ቦታዎች ላይ በተፈጸመባቸው ደፈጣ ጥቃት በሁለት ሲኖ ትራክና በአራት ፓትሮል ተሳፍረው የነበሩት ወታደሮች ሙሉ በሙሉ መደምሰሳቸውን የአማራ ፋኖ ብሔራዊ ኃይሎች በጎንደር የሜጀር ጀኔራል ውባንታ ባተኮር ሕዝብ ግንኙነት መምሪያም ለመረብ ሚዲያ በላከው መረጃ አስታውቋል። ለፈጣ ጥቃቱ የተፈጸመው ልዩ ስማቸው ሸንበቆችና ብራደጌ በተባሉ ሁለት ቦታዎች ላይ ሲሆን በዚህም ከወታደሮቹ በተጨማሪ የወረዳ ካድሬዎች እርምጃ ተወስዶባቸዋል ሲል ነው የኮሩ ህዝብ ግንኙነት መምሪያም ለመረብ ሚዲያ በላከው መረጃ ያሳወቀው። እርምጃው ከተወሰደባቸው ካድሬዎች መካከል የፋሲለደስና የአካባቢው ማህበረሰብን ከአቅም በላይ የሆነ ግብር እንዲከፍሉ በማስገደድና መክፈል ያልቻሉትን ደግሞ የጽንፈኛ ደጋፊዎች ናቸው በሚል በአገዛዙ ወታደሮች በማሳፈን ሲያስገድል ሲያስደበድብና ሲያሳስር ነበር የተባለው የስቴደንሳ ወረዳ ገቢዎች ቢሮ ኃላፊ ክንዱ ይባቤ እንደሚገኝበት ነው። መረብ ሚዲያም ኮሩ ከላከለት መረጃም ለማደጋገጥ ይቻለው። በዚህ ደፈጣ ጥቃት ካድሬዎቹን ጨምሮ በሁለት ሲኖትራክና በ በአራብ ፓትሮል ተሽከርካሪ ሞሉ ተሳፍረው የነበሩት በኦህዴድ የበላይነት ለሚዘወረው አገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላቱ ሙሉ በሙሉ የተደመሰሱ ሲሆን፣ ቀሪው ሀይል ደግሞ ህይወቱን ለማትረፍ እግሬ አውጪኝ መፈርጠጡ ተነግሯል። በአገዛዙ ወታደሮች ላይ በሁለት ቦታ ደፈጣ ጥቃቱን ጥለም ከባድ ኪሳራ ያደረሱት የአማራ ፋኖ ብሔራዊ ኃይሎች በጎንደር ሜጀር ጀኔራሉ ባንታባ ተኮር ጉና ክፍለ ጦር ስር የሚገኙት የስቴደንሳ ብሪጌድ አባላት ናቸው ተብሏል። የተከበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ገዢው የብልጽግና ቡድን በዛሬው እለት በጎጃም ግንባር አንገቱን ሲደፋ፣ በተመሳሳይ ደግሞ የወገን ኃይል አስደናቂ ድል ተጎናጽፏል። የአማራ ፋኖው ብሔራዊ ኃይሎች በጎጃም አንደኛ ክፍለ ጦር ስር የሚገኙት የባህር ዳር ብርጌድና የጣናው መብረቅ ብርጌድ በጋራ በመሆን በባህር ዳር ዙሪያ ላይ በወሰዱት እርምጃ 29 የጥላት ኃይል ሲገደል ሶስት ፓትሮል ሙሉ ወታደር ደግሞ መቁሰሉ ታውቋል። በዚህ ውጊያ ሙትና ቁስለኛ ከተደረጉት በተጨማሪ አንድ ኮቭ ብሬን 15 ክላሽንኮቭ መሳሪያም አራቴ ጅቦን በሰባቴ ወገብ ትጥቅ ማርከው መታጠቃቸውን የአማራ ፋኖ ብሔራዊ ኃይሎች በጎጃም አንደኛ ክፍለ ጦር ኮሚኒኬሽን ጉዳዮች መምሪያ ያወጣው መረጃ ያሳያል። በተጨማሪ በቁጥር 12 ወታደሮች ተማርከዋል ነው የተባለው። የፋኖ አባላት እርምጃውን የወሰዱት በባህር ዳር ዙሪያ ወንጀጣ ቀበሌና ጭንባ በተባሉ አካባቢዎች ላይ ሲሆን በዚህም ታላቅ ድል የተቀዳጁበትን በምትኩ ደግሞ ጥላት አንገቱን የደፋበትን ኦፕሬሽን አካሂደዋል ተባለም የጥላት ኃይል በውጊያው ከተደመሰሱበት በተጨማሪ የቆሰሉበትን አባላቱን በሶስት ፓትሮል ጭኖ ወደ ባህር ዳር ከተማ ሲያጓጉዝ መዋሉ ነው የተነገረም የተከበራቸው የመረጃ ቤተሰቦች ወደ ሌላኛው መረጃችን አለፈን በወሎ ግንባር ፋኖን ለማፈን ተንቀሳቅሶ የነበረው ኃይል አሰበበት ሳይደርስ በደፈጣ ጥቃት ብትንትኑ መውጣቱ ተሰምቷል። የፋኖ አባላቱ ሊያፍናቸው የመጣውን ኃይል ለራስ ሲያስበን ለምሳ አደረገ ነው እንዲሉ መንገድ ላይ ያስቀርተው ውሃ ውሃ ሲያስብሉ ተውለዋል። የአማራ ፋኖ ብሔራዊ ኃይሎች በወሎ ምስራቅ አመራኮር ሁለት ካራኮርማ ክፍለ ጦር አንድ ሻምበል የፋሽስቱ አገዛዝ ዙፋን ጥባቂ ሰራዊት ላይ በጣለው ደፈጣ ጥቃት ነው ታላቅ ድል የተጎናጸፈው። በሰሜን ወሎ ዞን ጉባላፍቶ ወረዳ አገዛዙ ሰራዊት ከበቅሎ ማነቂያና ሳንቃ ተነስቶ ወደ ራያ ቆቦ አዋስና አካባቢው ማጥቃት ሊያደርግ እንቅስቃሴ ላይ እያለ ነው 032 ቀበሌ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ በካላኮርማ ክፍለ ጦር ሶስተኛ ሻለቀም ደፈጣ በማድረግ አንድ ሻምበል የምርኮኛው ብርሃኑ ጁላ ሰራዊት ሙትና ቁስለኛ ማድረግ የተቻለው ተብሏል። በተጋድሎው ነበልባሎቹ ጥላትና የቀጡ ቅጣት በመቅጣት ለማጥቃት የተነሳበትን ቤዙ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይል በመደምሰስ አምስት ክላሽንኮቭ ከነ ሙሉ ተጥቁ ማርከዋል። በቀጣይ መዳረሻው ድልና ነፃነት የሆነው የአማራ ፋኖ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል ይህንን መረጃ ለመረ ሚዲያ የላከው የአማራ ፋኖ ብሔራዊ ኃይሎች በወሎ ህዝብ ግንኙነት መምሪያ ነው። የተከበራችሁ የመረብ ቤተሰቦች፣ የአገዛዙ ኃይል ልክ እንደ እንቧይ ካብ መናዱን ቀጥሏል። በትላንት በስቲያ ዘገባችን በጎጃም ግንባር 23 የአርማ ተራና የሚሊሻ ኃይሎች ከነሙሉ ትጥቃቸው ወደ ፋናው መግባታቸውን መዘገባችን ይታወቃል። በትላንትና እለት ደግሞ በዚው ግንባር ከ20 የማያንሱ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በዛሬ እለት ደግሞ ቆቦ ከተማ ሰፍሮ ከነበረው የሰሜን ምስራቅ እዝ ወታደር መካከል በርካቶች ከነሙሉ ትጥቃቸው የዋርኮምሮ ወዳጆ ልጆችን ተቀላቅለዋል። ይህ በእንዲህ እንዳለ ፖለቲከኛው በአዲስ አበባ ከግድያ ሙከራም አመለጡም። የሶማሌ ክልል ፖለቲከኛ በአዲስ አበባ የግድያ ሙከራም እንደተደረገባቸው ተገለጸ። ዶክተር መሐመድ መሐመድ ፊዳር ወይም ጉርዳ ፊዳር ይህ ጥቃት የተፈጸመባቸው ትላንት ምሽት መሆኑን የተሰራጩ መረጃዎችም አስታውቀዋል። ዶክተር ጉራይ ፊዳር በደረሰባቸው ጉዳት አሁን በሆስፒታል ተገኝተው ሕክምናም እየተከታተሉ መሆኑን መረጃዎች አስረድተዋል። እንደ መረጃዎቹ ከሆነ በሶማሌ ክልል ውስጥ በሚንቀሳቀሱ ተቃዋሚዎች መካከል የተፈጠረው ሸኮቻና በክልሉ መንግስት ውስጥ ካለው ወቅታዊ ሁኔታ በመነሳት የግድያ ሙከራው ፖለቲካዊ ይዘት ሊኖረው እንደሚችልም ተጠርጥረዋል። ዶክተር ጉራይ ፊዳር በኢጋድ ውስጥ በኃላፊነት ቦታ ላይ የሚሰሩም ባለሙያ መሆናቸውንም ለመረዳት ችለናል። አድማሽ ተመልካቾች ለሰአቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ ዘገባ እስከማገኛችሁ ቸረስ ሰማን።